ፍቅር በአጋጣሚ መሳጭና ልብ አንጠልጣይ የፍቅር ታሪክ ክፍል ስድስት ስራዬንም ከጨራረስኩኝ በኋላ በታክሲ በፍጥነት ወደ ነሳሚ ቤት ነበር ያመራሁት። ምክንያቱም ማዘርን አይቼ ማለፍ ስለፈለግኩኝ። ነሳሚ ቤትም ስደርስ ማዘር ጋደም ብለው ነበር። እንዴት አመሹ ማዘር አልኳቸው። እንዴት አመሸሽ ልጄ፣ ሰላም ዋልሽ አሉኝ። እግዚአብሔር ይመስገን ማዘርዬ፣ እርስዎ እንዴት ኖት? አሁን እንዴት ኖት? ሁሉ ነገር ተስተካከለ አልኳቸው አይ ልጄ ለዘመናት ያመንሹ እንደዚህ ሲከዳሽ ምኑን ትተረጋጊዋለሽ አሉኝ ማዘርዬ አሁን መረጋጋት ነው ያለብዎት ሁሉንም ነገር በአላማና በእቅድ እያስኬደ ነው እርሶ ካልተረጋጉ እኛ ምንም ስራ መስራት አንችልም አልኳቸው እሺ ልጄ እሞክራለሁ አሉኝ ይኔ ፍቅር አንሄድም አልኩትኝ ከዛም ተያይዘን ወደ ቤት ተመለስን ከቤትም ከደረስን በኋላ ያለውን ነገር በካሜራ አሳየውትኝ። በጣም ገረመው። ምክንያቱም እውነትም ለዘመናት ይህንን ነገር ሲሰራ አፍንጫችን ላይ ቁጭ ብሎ ምንም ሳናየው ይህን ድርጊት የፈጸመ አባቴ እውነትም ሌላ አካል ከኋላው ስላለ ነበር ለካ ብለ አለ። አዎ የኔ ፍቅር፣ የሚገርም ነገር እኮ ይህ ወጣቱ ነገር ነው የገረመኝ እንጂ የፈለገ ነገር ቢሆን ወጣት ነው። እንዴት ይሄ ሁሉ ነገር ሲፈጸም ዝም ይላል? አይ ገንዘብ አልኩትኝ። አዎ የኔ ፍቅር ሁሉም ሰው እኮ አንድ አይነት አስተሳሰብ የለውም። ሁሉም ዓለሙን በገንዘብ የሚገዛ ነው ይመስለው። የወጣትም ሳይለፋ ሳይጥር የአባቱን ንብረት በአቋራጭ አገኘ። ስለዚህም ይህንን ነገር አስቀጥሎ እንደ ልቡ መሆን የስፈለገው አለኝ። እውነት ብለል የኔ ፍቅር እንዳንተ አይነቶቹ ሺ ይብዙልኝ የእኔ በመሆን ኮራውብ አልኩትኝ። አይ የኔ ፍቅር አንቺን እኮ ፈጣሪ ባይሰጠኝ ምን ይሆን ነበር? አንቺ ከጎኔ ባትሆኝም ይህንን ነገር ማስተካከል አልችልም። ፈጣሪ አምላክ እድሜሽን ያርዝምልኝ የልጄ እናት አለኝ። በነገራችን ላይ ሁለተኛ ልጄን የሶስት ወር ነፍሰ ጡር ነኝ። በእርግጥ አላወቅ ነው ድንገት የተፈጠረ ነገር ነው። እናም ሌላ እጥፍ ድርብ ሆኖ ደስታ መጥቷል። ያው በሳሚ አባት ትንሽ ውስጣችን ቢበሳጭም ማለት ነው። በይኔ ፍቅር አሁን እንተኛ አለኝና ተያይዘን ወደ መኝታችን አመራን። እንግዲህ ያለውን ነገር አስተካክለን መረጃውን ይዘን ወደ ህግ አካል ለመቅረብ ወስነናል። በመነጋታውም ወደ ስራ አልገባውም፣ ፍቃድ ጠየቅኩና ወደ ሳሚ ቤት ሄድን። ለሳሚ ቤትም ሄደን ማዘሩ ጋር ያለውን ነገር አወራን። በእርግጥ አባትየ ስለወጡ ሁሉን ነገር ለማውራት ተመችቶን ስለነበረ ያለውን ነገር በቪዲዮ አሳየናቸው። እናትየውም በጣም ነው የገረማቸው። ልጄ ከልጄ አጠገብ ስላለሽ በጣም ደስተኛ ነኝ። ለልጄ ጥሩ ሚስትን የሰጠው ፈጣሪ አሉ። የሳሚ እናትም በጣም ነው የሚወዱኝ። ማዘርዬ እኔም እኮ በጣም ደስተኛ ነኝ፣ ሳሚዬን በማግኘቴ ፈጣሪ ባርኮን ሰጠኝ። ደግሞ ሁሉ ነገር ይስተካከላል፣ አይዞት። ሺ ማዘር ራሶትን ብቻ አረጋጉ አልኳቸው። ድንገትም ማዘር ስልክ ደወለች። ከዛም ስልኩን አነሳው። ሄሎ ማሚዬ፣ እንዴት ነሽ አልኳትኝ። እሷም ሰላምታይን ከተለዋወጥም በኋላ ልትመጣ እንዳሰበች ነገረችኝ። ደስ ይለኛልማ ነይ አልኳትኝ። ምክንያቱም የሳሚ እናት ብቻቸውን ስለሆኑ አብረው እንዲሆኑ ፈልጌ ነበረ። በቃ እመጣለሁ ብላ ስልኩን ዘጋው። የሳሚ እናትም እናትሽ ልትመጣ ነው አሉኝ። አዎ ማዘር እመጣለሁ አለች። እንደውም ከእርሱ ጋር ጥሩ ጊዜ ታሳልፋላችሁ አልኳቸው። አይ ልጄ ደስ ይለኛል፣ እንደውም ብቻዬን በወኩበት ሰዓት መምጣቷ ጥሩ ነው፣ ያረጋጋኛል አሉ። አዎ ማዘር አብራችሁ ትጫወታላችሁ፣ አብራችሁ ጥሩ ጊዜ ታሳልፋላችሁ፣ እርሶም ነገሮችን ለመርሳት ይጠቅሙታል። እኛ ያለውን ነገር እናስተካክላለን እርሶ እንዳያስቡ አልኳቸው። እና ተያይዘንም አንድ ወደምናምነው የራሳችን የሆነ ጠበቃ ነበርና ወደዛ ተያይዘን ሄድን። ለሱም ሁሉንም ነገር አስረዳ ነው። ዶክሜንቱንም በሚገባ ይዘን ስለነበረ ሰጠ ነው። እሱም ኦ ጥሩ መረጃ ነው ብሎ መረጃውን ተቀበልንና፣ በቃ እኔ ያለውን ነገር አስተካክላለሁ በማለትም ለሳምንት ቀጠሮ ሰጥቶን ወደ ቤት ተመለስን። ወደ ቤትም ከተመለሰን በኋላ ማዘር መናኸሪያ ደርሻለሁ ብላኝ ስለነበረ ከፍቅር ጋር ማዘር ልንቀበል ወደ መናኸሪያ አመራን መናኸሪያም ስንደርስ እማን ተቀበልናት ሳሚንም ሞቅ ያለ ሰላምታ ከሰጠች በኋላ ተያይዘን ወደ ቤት አመራን ወደ ቤትም ወደ እኔ ቤት አልሄድንም ወደ ማዘር ጋ ነበር የሄድነው ወደ ሳሚ እናት ጋር ማለት ነው እዛም ደርሰን ሁለቱም በደስታ ተቃቀፉ የሳሚ እናት ግን ምን ነገሮችን ስላልቻሉ አለቀሱ። እናቴ ግራ ገባት፣ ተነገጠች። ምን ነው ጓዴ? ምን ተፈጠረ? ምን ሆንሽ? ያላወቅሁት ነገር ምን ተፈጠረ አለች። ማሚ እስቲ አረፍ በይ፣ ትንሽ ችግር ተፈጥራ ነው ብዬ ነገሮችን ለማረጋጋት ሞከርኩኝ። ሳሚም ተነገጠ። ማሚ አረፍ በይ ያው ከመንገድ ር ሊመጣሽ ብሎ አረፍ እንድትል ከጋበዘ በኋላ የእጅዋ ቀረበና እራት እንድንበላ ተደረገ። እራትም እየበላን የሆነውን ነገር ጠየቀችን። ማዘር ያለውን ነገር በዝርዝር አስረዳናት። እስከዛች ጊዜ ድረስ የሳሚናት የሳሚ አባት ወደ ቤት አልገቡም ነበረ። በጣም አምሽተው ወደ ቤት መጡ። እራትን በልተን ከጨረስን በኋላ እኛም ያለውን ነገር ሁኔታ ለማዘር አስረዳናት። እሷን በጣም ገረፍረማት። በጣም ደነገጠች። እንዴት ለዚህ ያህል አመታት ምንም ሳይታወቅ እንዴት ይህን ሥራ ሲሰሩ ቆዩ? አረ በጣም የሚገርም ነው። ለካ ሰውን አውቀዋለሁ ማለት በጣም ከባድ ነው በማለት ተናገረች። እማ ያው እንግዲህ ምን ታረጊዋለሽ? ሁሉም ሰው እኮ እንደምታየው ውጫዊ ማንነቱና ውስጣዊ ማንነቱ የተለያየ ነው። ያው የሳሚ እናትም የጎዳቸው ይመስለኛል አልኳት። በቃ ጓዴ አሁን ተረጋጊ ሁሉንም ነገር ማስተካከል እንችላለን ብላ ማዘር ተናገረች። በድንገትም የውጭ በር ተንኳክቶ የሳሚ አባት ወደ ቤት ገቡ። ማዘርንም ሲያዋት ደነገጡ። ምክንያቱም እንዴት በዚህ ትመጣለች ብለው አላሰቡም። እንደምን አመሸሽ አሉና ሰላምታ አቀረቡ። እንዴት አመሽ የሳሚ አባት፣ ደህና ነዎት? ሁሉ ሰላም? ብላ ማዘርም ቀልጠፍ ብላ ሰላምታ አቀረበች። ሰላምታም ከተለዋወጡ በኋላ የሳሚ አባት ወደ ሳሎን ቁጭ አሉ። የቤት አጋዣችንም ቡና ፍልታ ስለነበረ ቡናውን እየጠጣን ጭውውት የተጨዋወትን ሁሉንም ነገር ማውራት ጀመርን። የሳሚ አባት አሁንም እንደተነቃባቸው አላወቁም። ማለትም እኛ በካሜራ አንዳንድ መረጃ ማግኘታችንን ምንም ያወቁት ነገር የለም። አገር ሰላም ነው ብለው ህይወት ቀጥለዋል። እኛም ላለማስነቃት ሁሉን ነገር በጥሞና እያስጌድን እንገኛለን። እኝና ሳሚም ቡናችንን ከተጣጣም በኋላ ማዘሯ በያንች ዚደሪ ብለን ማዘርን ጥለናት ወደ ቤት ሄድን። ጠዋት የልጅ የልጅ ታሳዩኝ፣ አደራ በጣም ናፍቆኛል አለች ማዘር። እንዴ ማዘሯ፣ ሳልነግርሽ ሁለተኛ የልጅ ልጅ እኮ መንገድ ላይ ነው አልኳትኝ። አለች አዎ፣ ማዘሯ፣ የው ልጅ ልጅ ሁለተኛ ይዘናል አልኳት። በድንገት ዘላቀፈችኝ። የደስታ ይሁን የምን እንደሆነ አላቅም። ምን ነው ማዘሯ ደስ አለሻ? አልጓት። እንዴት ደስ አይለኝ የልጅ ልጅ ልጅ ሁለተኛ ልታሳዩኝ እኮ ነው። ተመስገን አምላኬ፣ ሳልሞት ይህንን ዓለም ያሳይኸኝ። አለች እናቴ። ኧረ ማሚ አታካብጂ፣ ባይበቃ ጩጭውን ጠዋት ይዘንልሽ እንመጣለን ብለን ሁሉንም ተሰናብተን ወደ ቤታችን አበራን። እኔና ፍቅርም ተያይዘን ወደ ቤት ስንገባ በአባታኝቶ ነበረ የቤት አጋዣችንም እየጠበቀችን ስለነበረ፣ እንዴ ለምን እስከዚያ አትቆየሽ አተኝም ነበር? እኛ እኮ ቁልፋለን ከፍተን እንገባለን አልኳት። አይ ምናልባት ራት ከፈለጋችሁ ብዬ ነው አለች። አይ እነሳ ሚጋ በላን እኮ በቃ ይኔ ቆንጆ ሂጅግቢና ተኝ፣ ባባ ተኝቷል አልኳት። አዎ አጣጥቤ አስተኝችዋለሁ፣ በቃ ኔ ማረፍ ልበል ብላ ከባባ ጋር ሄዳ ተኛች። እኔ የቤት ሰራተኛዬ ወይም ደግሞ የቤት አጋዤ ከባባ ጋር ነው የምተኛው እኔና ፍቅር አንድ ላይ ነው የምንተኛው። ምክንያቱም ባባ እሷን በጣም ስለሚወዳት አብሯት ነው የሚያድረው። እናም እሷም ወደ መኝታዋ፣ እኔና ፍቅርም ወደ መኝታችን አመራን። ሰላም ጤና ስጥልኝ። ውድና የተከበራችሁ የቤተሰብ ሁለገብትዩ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬም እንደተለመደው ፍቅር በአጋጣሚ እዤላችሁ የቀረብኩት ይህ ሊመስል ነበረ። እንደ ተከታተላችሁን ተስፋ አድርጋለሁ። ፍቅር በአጋጣሚ እንግዲህ ምርጥና አስተማሪ የሆነ ድራማ ነው። ምክንያቱም አንዳንድ ጊዜ በገጠመኝ የሚከሰቱ ክስተቶች መጨረሻቸው ያማረ ይሆናል። አንዳንዴ ደግሞ ሰዎችን አለማወቃችን በጣም ይገርማል። ሰውን ምን ያህል አውቀዋለሁ፣ ምን ያህል አላውቀውም የሚለውን እንድንገመግም ይረዳናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቻናሌ አዲስ ሲሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አብሮ አብሮ የነታችሁን እንድታሳዩን ሼር በማድረግ ለተለያዩ ሰዎች እንድታደርሱልኝ በትህትና ጠይቃለሁ። ኢትዮጵያ ሀገራችን ሰላም ያድርግልን። እወዳችኋለሁ። ቸር ሰንብቱ።